ኦሪት ዘፍጥረት ምዕራፍ 27 ይስሐቅ ሸምግሎ ዓይኖቹ ከማየት በፈዘዙ ጊዜ ታላቁን ልጁን ኢሳውን ጠርቶ ልጄ ሆይ አለው። እርሱም እነሆ አለሁ አለው። እርሱም አለው፣ እነሆ እኔ አረጀሁ፣ የምሞትበትን ቀን አላውቅም። አሁንም አደኛህን የፍላጻህን አፎትና ቀስትህን ውሰድ፣ ወደ ምድረ በዳም ውጣ፣ አደንም አድንልኝ ሳልሞትም ነፍሴ እንድትባርክህ የጣፈጠ መብል እኔ እንደምወደው አዘጋጅትህ በላ ዘንድ አምጣልኝ። ርብቃም ይስሐቅ ለልጁ ለኢሳው ሲነገር ትሰማ ነበር። ኢሳውም አደን አድኑ ሊያመጣ ወደ ምድረ በዳ ሄደ። ርብቃም ልጇን ያዕቆብን እንዲህ አለችው፣ እነሆ አባትህ ለወንድምህ ለኢሳው አደን አድነህ አምጣልኝ ሳልሞትም በልቼ በእግዚአብሔር ፊት እንድባርክህ የጣፈጠ መብል አድርግልኝ ብሎ ሲነግረው ሰማሁ። አሁንም ልጄ ሆይ እኔ በማዝህ ነገር ስማኝ፣ ወደ መንጋ ሂደህ ሁለት መልካም ጠቦቶች አምጣልኝ፣ እነርሱንም ጣፋጭ መብል ለአባትህ እንደሚወደው አደርጋለሁ፣ ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ታገባለታለህ። ያዕቆብም ርብቃን እናቱን አላት እነሆ ኤሳው ወንድሜ ጠጉራም ነው እኔ ግን ለስላሳ ነኝ ምናልባት አባቴ ቢዳስሰኝ በፊቱ እንደሚዘብት ይሆናለሁ፣ መርገምንም በላዬ አመጣለሁ በረከትን አይደለም። እናቱም አለችው። ልጄ ሆይ መርገምህ በእኔ ላይ ይሁን ቃሌን ብቻ ስማኝ ሂድና አምጣልኝ። ሄዶም አመጣ፣ ለእናቱም ሰጣት። እናቱም የጣፈጠውን መብል አባቱ እንደሚወደው አደረገች። ርብቃም ከእርሷ ዘንድ በቤት የነበረችውን የታላቁን ልጇን የኤሳውን መልካሙን ልብስ አመጣች፣ ታናሹን ልጇን ያዕቆብንም አለበሰችው። የጠቦቶችንም ለምድ በእጆቹና በለስላሳው አንገቱ ላይ አደረገች። የሠራችውን ጣፋጭ መብልና እንጀራውንም ለልጇ ለያዕቆብ በእጁ ሰጠችው። ወደ አባቱም ገብቶ አባቴ ሆይ አለው። እርሱም እነ ሆይ ልጄ ሆይ አንተ ማነህ አለ። ያዕቆብም አባቱን አለው፣ የበኩር ልጅህ እኔ ኤሳው ነኝ እንዳዘዝኸኝ አደረግሁ። ነፍስህ ትባርከኝ ዘንድ ቀናበልና ተቀመጥ ካደንሁትም ብላ። ይስሐቅም ልጁን ልጄ ሆይ እንዴት ፈጥነህ አገኘኸው? አለው እርሱም እግዚአብሔር አምላክ ወደ እኔ ስላቀረበው ነው አለ። ይስሐቅም ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆንህ ወይም እንዳልሆንህ እዳሰስ ዘንድ ቅረበኝ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ ዳሰሰውም። እንዲህም ይህ ድምፅ የያዕቆብም ድምፅ ነው፣ እጆች ግን የኤሳው እጆች ናቸው አለው። እርሱም አላወቀውም ነበር እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ነበሩና፣ ስለዚህም ባረከው። አለው አንተ ልጅ ኤሳው ነህን? እርሱም እኔ ነኝ አለው። እርሱም ከልጄ አደን እንድበላና ነፍሴ እንድትባርከ አቅርብልኝ አለ። አቀረበለትም በላም የወይን ጠጅ አመጣለት፣ እርሱም ጠጣ። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ፣ ሳመኝም አለው። ወደ እርሱም ቀረበ ሳመውም። የልብሱንም ሽታ ሸተተ ባረከውም። እንዲህም አለ፣ የልጄ ሽታ እግዚአብሔር እንደ ባረከው እርሻ ሽታ ነው። እግዚአብሔርም ከሰማይ ጠል ከምድርም ስብ የእህልንም የወይንንም ብዛት ይስጥህ። አሕዛብ ይገዙልህ፣ ሕዝብም ይስገዱልህ። ለወንድሞቼ ጌታ ሆን የእናትህም ልጆች ይስገዱልህ። የሚረግምህ እርሱ ርጉም ይሁን የሚባርክህም ብሩክ ይሁን። ይስሐቅም ያዕቆብን ባርኮ ከፈጸመ በኋላ ያዕቆብም ከአባቱ ከይስሐቅ ፊት ከወጣ በኋላ ወዲያው በዚያው ጊዜ ዔሳው ከአደኑ መጥቶ ገባ። እርሱም ደግሞ ጣፋጭ መብል አዘጋጀ፣ ለአባቱም አገባ። አባቱንም አባቴ ይነሳ ነፍስህም ይትባርክህ ዘንድ ከልጁ አደን ይብላ አለ። አባቱ ይስሐቅም አንተ ማን ነህ? አለው። እርሱም እኔ በኩር ልጅ ዔሳው ነኝ፣ አለው። ይስሐቅም እጅግ ደነገጠ፣ እንዲህም አለ፦ ያደነውን አደን ወደ እኔ ያመጣ ማነው? አንተ ሳት መጣም፣ ከሁሉ በላሁ፣ ባረክሁትም። እርሱም የተባረከ ሆኖ ይኖራል። ዔሳውም የአባቱን ቃል በሰማ ጊዜ ታላቅ እጅግ መራራ ጩኸት ጮኸ። አባቱንም አባቴ ሆይ እኔንም ደግሞ ባርከኝ፣ አለው። እርሱም ወንድም በተንኮል ገብቶ በረከትህን ወሰደብህ አለ። እርሱም አለ በእውነት ስሙ ያዕቆብ ተባለ ሁለት ጊዜ አሰናክሎኛልና ብኩርናዬን ወሰደ፣ አሁንም እነሆ በረከቴን ወሰደ። ደግሞም ለእኔ በረከትን አላስቀረህልኝምን? አለ። ይስሐቅም መለሰ፣ ዔሳውንም አለው እነሆ ጌታህ አደረግሁት፣ ወንድሞቹንም ሁሉ ለእርሱ ተገዢዎች የሆኑ ዘንድ ሰጠሁት፣ በእህልም በወይንም አበረታሁት። ላንተ ግን ልጄ ሆይ ምን ላድርግ? ኤሳውም አባቱን አለው አባቴ ሆይ በረከታ አንዲት ብቻ ናትን? አባቴ ሆይ እኔንም ደግሞ ባርከኝ። ኤሳውም ቃሉን አንስቶ አለቀሰ። አባቱ ይስሐቅም መለሰ አለውም፣ እነሆ መኖሪያ ከምድር ስብ ከላይ ከሚገኝ ከሰማይም ጠል ይሆናል። በሰይፍህም ትኖራለህ፣ ለወንድምህም ትገዛለህ። ነገር ግን በተቃወምከው ጊዜ ቀንበሩን ካንገትህ ትጥላለህ። ኤሳውም አባቱ ስለባረከው በያዕቆብ ቂም ያዘበት። ኤሳውም በልቡ አለ ለአባቴ የልቅሶ ቀን የቀርቧል፣ ከዚያም በኋላ ወንድሜን ያዕቆብን እገድለዋለሁ። ለርብቃም ይህ የታላቁ ልጇ የኤሳው ቃል ደረሰላት። ታናሹን ልጇን ያዕቆብንም አስጠርታ አስመጣችው። አለችውም እነሆ ወንድም ኤሳው ሊገድልህ ይፈቅዳል። አሁንም ልጄ ሆይ ቃሌን ስማ። ተነሳና ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ፣ በእርሱም ዘንድ ጥቂት ቀን ተቀመጥ፣ የወንድም ቁጣ እስኪበርድ ድረስ፣ የወንድም ቁጣ ካንተ እስኪመለስ ድረስ፣ ያደረግክበትንም እስኪረሳው ድረስ ከዚያም ልኬ ያስመጣሃለሁ። በአንድ ቀን ሁለታችሁን ለምን አጣለሁ? ርብቃም ይስሐቅን አለችው፣ ከቄጢ ሴቶች ልጆች የተነሳ ሕይወቴን ጠላሁት። ያዕቆብ ከዚህ አገር ሴቶች ልጆች ሚስትን የሚያገባ ከሆነ በሕይወት መኖር